ሌላው ሸሪአችን በሙስሊም መሪዎች ላይ ጨቋኝም ቢሆኑ አንድ እጅህን ጠምዝዞ አንገትህን ይዞ ገንዘብህን ቢቀማህ ሁለት ይሄ ሁሉ የረሱል ሰለላሁ አለይሂ ወሰለም ንግግር ነው የምናገረው። አደራ አደራ፣ ስለ ሙስሊም መሪ ነው ያወራሁት። ያንተን ሀቅ ሳይሞላልህ የእሱን ሀቅ ቢጠይቀህ ሰላትን እስካቋቋሙ ድረስ በመልካም ሲያዟችሁ ስሟቸው፣ ታዘዟቸው። በመጥፎ ቢያዟችሁስ? ፍጡራንም በመጥፎ መታዘዝ አይቻልም አሉ። አረቡ ዓለም ላይ እንዳየነው በራቸውን ለጠላት አመቻችተው ሲከፍቱ አሻዕብ ዩሪድ እስቃጥ አንኒዛም ብለው በጁማ ቀን አደባባይ ላይ ወጡ። ማንም ሰው እንዳይከፋው ስለ ሸሪያ ነው አይደል ንግግሩ። አሁን አረብ ሀገሮቹ ምን ሁኔታ ላይ ነው ያሉት? እነዛ ጨቋይ የሚባሉት መሪዎች ቢጨቆኑ ቢጨቆኑ የአሁኑ አይነት ግፍ ይደርሳል። አሁን ምን እየሆኑ ነው ያሉት? እየታረዱ ሴቶች እየተደፈሩ ነው አደለም። ሶሪያን ተመልከታት፣ ሊቢያን ተመልከታት፣ ኢራቅን ተመልከታት፣ የመንን ተመልከታት። ረሱል ሰለ ላሁ ዐለይሂ ወሰለም ለምን ይመስልሃል ሶሃባዎች ጠየቋቸው። ምን ሲሉ የእሱን ሀቅ ይጠይቀናል አሉ። የእኛን ሀቅ የማይሞላልን መሪ ከመጣ እሳቸው ምናል ስሙት፣ ታዘዙት አሉ። በመሪ ስር ነው አይደለም ሰላም የሚወርደው? ነው አይደለም? ነው እኮ። መሪ የሌለው አገር በጠላት እንደ ልብ ለመጫወት ይመቻል፣ አይመችም? ረሱል ሰለላሁ ዐለይሂ ወሰለም እኮ ለእነዚህ ለጨቋይ መሪዎች እኮ አግዘው አይደሉ? እንዲያውም ምን አሉ? ከኔ በኋላ እማያዝኑላችሁ መሪዎች ይመጣሉ አሉ። እንደማያዝኑ ማነው የነገረን? ረሱል ሰለላሁ ዐለይሂ ወሰለም አስለን። ደግሞ እንምጣበት። እስቲ አብዱል መሊክ ኢብኑ መርዋን የተባሉ ንጉሥ ዘንድ ሰዎች ቅሬታ አቀረቡ። ማህበረሰቡ እሳቸው ዋና ዋና ዋና የሚባሉትን ጠሩ። ከዛ ምን አሏቸው? አቡበክርና ዑመርን እንድንሆንላችሁ ነው የምትመኙት አሉ። ሰዎቹ ምን አሉ? አዎን፣ አንተም ኸሊፋ ነህ እነሱም ኸሊፋ ናቸው። አቡበክርና ዑመርን ሁንልን አሏቸው። የእሷቸው መልስ ምን ይመስል ነበር? በአቡበክርና በዑመር ዘመን በነሱ ስር የነበሩትን ሰዎች ሁኑልን፣ እኛም አቡበክርና ዑመርን እንሆንላቸዋለን አሉ።

መብታችን ተነፈገ ይላሉ። ና ያንተ መብት እንዲሟላልህ፣ ያላህ መብት አሟላ። እውነት ነው አይደለም? ኢብን አልቀይም ምን ይላል? ስለ ንጉሶች እየተናገረ ማለት ነው። ያላህ ፍትህ እና ፍርድ አታስፈርድም ማለት አደለም አቡበክርና ዑመርን ሙአዊያና ዑመር አብደላዚዝን በእኛ ላይ እንዲሾሙ አታስፈርድም አለ። መሪ ማለት ራስህን ልክ በመስታወት እንደምታየው ነው አለ። የፍጡራንን መብት መከልከል ስትጀምሩ ጀምሩ አለ። የእናንተም መብት በመሪዎች ይከለከልባችኋል አለ። ሰው ዛሬ ዘካ ክፈል ትለዋል። ዘካ ለማን ነው የሚከፈለው? ዘካ ለማን ነው የሚከፈለው? ከሀብታም አማኞች ላይ ተወስዶ ለድሃው አማኞ ወንድምህ ነው አይደል የሚሰጠው የእሱን ዘካ ሲከለክልበት ከላይ ደግሞ ጨቋኙን ያስቀምጥና አላህ ኮርኮም ያደርገዋል። ትሰጣለህ አትሰጥም፣ ለወንድምህ ላማኙ ስጠው። እምቢ ስትል ትታነቃለህ። ክፈል 15% ሲደምር 35 ሲደምር ደግሞ ያልተከፈለ ግብር አለ ክፈል። አላህ ስንት ነበር ያዘዘው? ከመቶ ሁለት ነጥብ አምስት አልሰጥማል። ሰጠማ 35 አርጎ አመጣለታ። ያላህን መብት አያሟሉም፣ ከዚ የነሱ መብት እንዲሟላላቸው ይፈልጋሉ። ስለ ነጻነት ስለ መብት ነው የሚያወሩት። እነሱ ራሱ መቼ ጌታቸውን መብት አሟሉ? መስጂድ ይመጣሉ እንዴ? መስጂዶች ፈጅር ላይ ሁለት ሰፍ ናቸው። ሰላማዊ ሰልፍ ያለቀን ኸልቁ ጠቅላላ አደባባይ ላይ ይወጣል። ከዛ ሴቷም በዛ ጋር ወንዱም በዚህ ጋር፣ አሻዕብ ዩሪድ አሻዕብ ዩሪድ ማለት ምን ማለት ነው? ህዝብ ይፈልጋል ማለት ነው። አላህ ምንድን ነው ከኛ የሚፈልገው? ህዝብ የሚፈልገው ነገር አይደለም አሁን የሚያሳስበን። አላህ ከኛ ምን ይፈልጋል? እውነተኛ አማኞች እንድንሆን ለዛች ለማይቀርባት ጉዞ እንድን እንድንዘጋጃ ዛሬ በፊልም የጦዘው በኳስ የጦዘው እናትና አባቱን ማያከብረው ያላህን መብት የሚያጓድለው ሱናን ማይከተለው ሰው ነስር ይልሃል። ነስር በነስር ሆኖ ይመጣል ተደብድቦ ማለት ነው። ኢንተንሱሩላሃ የንሱርኩም ያላህን ህግጋት በመታዘዝ ብትከተሉ አላህ ድል ይሰጣችኋል። የት ነው ያለነው? መስጂዳችንን ብቻ እንታዘባት፣ ሩቃ እንውጣ ቤታችንን እንታዘበው። እናት በዚህ እድሜዋ ሄዳ ውሃ ትቀዳለች፣ ልጅ ተቀምጦ ስብሓኑ ራቢ። ትላንት እሱ ነበር በጀርባው የተሸከመችው፣ የእሱ ሽንት ነበር በእሷ ጀርባ ላይ የሚሄደው። ዛሬስ የወንዝ ውሃ በጀርባዋ ያልፍባታል፣ በቂጧ ይወርዳል። አንተ ተቀምጠ ማለት ነው ሰፈር ውስጥ። ከዛ መሪ ጨቆነኝ፣ ጨቆነ። አንተ እናትህን እኮ እየጨቆንክ ነው። አበላች፣ አጠጣች፣ እንቅልፍ ነሳሃት። አልበቃ ብሎ ዛሬ ትጨምርላታለህ። ያኔ ጡት በነበራት ዘመን ፊቷ ማዲያት ሳያወጣ በፊት አባትህ እነማንን ማን ልላክ አባቷ እንዲሰጠኝ ብሎ ነበር ተጨንቆ የላከው አንተን። ስታ አንተ ነው ቁጡት ነው ጣልከው። ያኔ የቆመ የነበረውን ጡት አንተን የጣልከው ጣልከው። ታግለ ታግለ ታግለ፣ ከዛ መንግስት መንግስት በደለ። አንተ መንግስት ሳትሆን እናትህን እየቀጣህ በቁም ዲሽ ቤት ደርሸ እየመጣ ነው እየተባለ ምን እናትየውን የውን በሌሊት አንኳኩቶ ክፈች ይላታል? እናቱን አንቺ ብሎ ይጠራታል። አባትየውን ፋዘርን ፍሬንዶች እንዳያዩት ማን ነህ አንተ ሲጀምር፣ እነማናቸው እነዚህ ፍሬንዶች የምትላቸው? እሱ በጓደኞቹ ፊት እዩት ልጄ ደረሰልኝ ይላል። አንተ ትላንት መተህ ሀዘርም ጓደኞች እንዳያዩ ትላለህ። ኢና ሊላሂ ወኢና ኢለይሂ ራጂዑን በቤተሰቦች ታፍራለን። ታፍራለ የት ታውቃቸዋለህ እነዚህ ጓደኞች የምትላቸው? በደስታህ የሚደርስልህ ቁጥር አንድ ቤተሰብ ሰብ በሐዘንህ የሚደርስልህ ቁጥር አንድ ቤተሰብ፣ አንተ በማግኘት ሁል የሚደሰቱ ቤተሰብ፣ አንተ በማጣት ሁል የሚከፉ ቤተሰብ ለእነዚህ ለጓደኞች ስትል አባቴን እንዳያየው፣ የት ይሂድል? እኮ የት ይሂድ? ይሙት፣ አንተ እንዳታየው ይሙት። በሸፋፋ ጫማ እኮ የሚሄደው ላንተ ገዛለሁ ብሎ እንጂ ስሜት ሳይኖረው ቀርቶ አይደለም። ኮቱ እንዲህ ያለው አ አንተን አሳድጋለሁ ብሎ ነው። መስጂዱስ ገና ግማሽ ገጽ እየቀራ እንቅልፍ የሚጥለው ድሮ አንተን በማሳደግ ላይ ብዙ ስላልተኛ ነው። ፋዘርን እንዳያየው ኢና ሊላህ ወኢና ኢለይህ ራጅኡን። ከነዚህ ከሃዲያን አመፀኞች ጋር እየዋልክ አባትና እናትህ ለአንተ ሲሉ በቁም ይሞቱልህ። ይሄ ነው የኛ ሁኔታ። በዚህ ሁኔታ ምድር እንዲመቸን እንመኛለን። ቶ አኼራ ያኮ ውድ ሀገር ነው ስንት የሚያስከፍል? ወጣቶች የት ነው ያላችሁት? ከእናት ጋ ብትሄድ ምን ትሆናለህ ማንም ሳያቅህ እኮ አሁን ነው እኮ ፖፖ የበጣው። የድሮ ልጆች እንዴት እንደሚያሩት አቅ ነበር። እናት እግር ላይ ይቀመጣሉ። እዚህ ላይ ወጥቼ ላሳየ። እንደ እግሬ እግሯ ላይ ትቀመጣለህ፣ ፖፖ ይሆንሃል። ቀኝ እግሯ ግራ ታፋህን፣ ግራ ቂጥህን የወጠርልሃል፣ ግራ እግሯ ቀኝ ቂጥህን የወጠርልሃል። ትሸናለህ፣ ትቀዝናለህ፣ ይፈናጠርባታል። አንድ ቀን ተጸይፈህ አታውቅም። አንተ ዛሬ ትጸየፋታለህ። ጓደኞቼ እንዳያዩዋት እላለ። እነማን ናቸው እነዚህ ጓደኞች? ወላሂ፣ በዚህ ሁኔታችን አኼራ ብንጠራ ብዙ የሚጎሉን ነገሮች አሉ። እናስተካክል። ማህበረሰብ ሙሉ ለሙሉ ሳይስተካከል ዓለም ላይ የሙስሊሞች ደም ከመፍሰስ ወደኋላ ይላል ብለህ እንዳታስብ ከአላህ መብት ጀምሮ እስከ ፍጡራን ያለውን ካላስተካከል በምድር ምን ንሰቃያለን። ቀብር ውስጥ ምን ንሰቃያለን። አኼራ ላይ ምን ንሰቃያለን። እንተ ቤ